ሰላም ጤና ይስጥልኝ፣ ውድና የተከበራችሁ የቻናል ተከታታዮች፣ እንዴት ናችሁ? ደህና ናችሁ? እኛ ጋ ሰላም ነው። እዛ እንግዲህ በቤታዮ እናት ጉዳይ ተከስቻል ማለት ነው። እንግዲህ ሄለን የቤታዮ እናት ናት ብላ የሆነች ሴት አምጥታለች ማለት ነው። እና ቤታዮ ከመጀመሪያም ጀምራ ለምን አባቴ እንወዳለሁ ትላለች። እናቷ ኦሮሞ ስለሆነች እንምጠላት ምናምን እያላችሁ ስለ ሰው ፕራይቬቲ ወይም ደግሞ እንግዲህ ቤታ ናት፣ ሶሻል ሚዲያ ላይ የመጣችሁ እዚህ እኛ የምናውቀው ቤታ ነው። ከቤታ በስተጀርባ ስላሉ ሰዎች ይህ ቤተሰብ መጎርጎር ቤተሰብ እንደዚህ ነው ከሌ እንድናት እያላችሁ የሰውን ቤተሰብ የምትጎረጉር አንቺ ሄለን ተብያ በጣም የምታስጠይቅ ሴት ነሽ። የእውነት ለመናገር ትልቅ ሴት ነሽ፣ እንደ ትልቅ ሴትነትሽ የማትከበሪ ከትናንሽ ልጆች ጋር ወርደሽ ወደታች ከነሱ ጋር የምትስተዳደቢ ከእነሱ ጋር የምትፎካከሪ። በጣም ደግሞ ቅናተኛ ነች በጣም ከሚባለው በላይ ነው የምትገኙ በሰው። እኔ ግን ማለት በቤታዮ አይደለም ቅናትሽን ያየሁት፣ ባለፈ በሳምሪ እና በፋኒ ጉዳይ ገብተሽ እንደዛ እያቦካሽ እያቦካካሽ ነበር። በመጀመሪያ ደረጃ የራስሽን ህይወት ለምን አስተካክለሽ አትኖሪም? ሰው ህይወት ውስጥ ገብተሽ ሁልጊዜ በመጀመሪያ ደረጃ የራስሽ አይዲያ ይኖርሽ የራስሽን ሽን ነገር ይዘሽ መጥተሽ እንደፈለግሽ መሆን ትቻያለሽ ማለት ነው። ግን እዚህ ጋር እየገባሽ ስለ ሰው ፋሚሊ ስለ ሰው ፕራይቬቲ ነው ብዙ ጊዜ የምትሰሩው እና ሀያ አራት ሰዓት ላይብ ላይ ተቀምጠሽ እኔ በጣም ነው የምትገርሚኝ ሰው እንደት ዘጠኝ ሰዓት አስር ሰዓት ስምንት ሰዓት ሰባት ሰዓት ላይብ ላይ ይቀመጣል? አይደክምሽም ወይ መለፍለፏ አይደክምሽም ወይ መቀመጡ መቀመጦቹ አይደክምሽም ወይ በጣም ነው የምትገርሚ ሴት ነሽ ስለ ሰው ክፋት ነው የምታስቢው ቤታዮን ጥላት አለሁ አጠፋት አለሁ አዋርዳት አለሁ አስለቅሳት አለሁ እንኳን አንቺና ያንኩላ ማዕት ሲወርድባት ተቋቁማ ያሳለፈች ልጅ ናት እና ቤታዮ ደግሞ ግትር ናት ላመነችበት ነገር ምንም ማንም ምንም ቤል ወደኋላ አትልም እንደዛ እንኳን እየተዛተባት እንደዛ እንኳን ያንዱላ መከራ ያንኩላ ችግር እንኳን እያሳለፈኝ ብቻን ቆማ ስትጋፈጥ የነበረች ጀግና ሴት ናት፣ ቤታዮ ማለት ነው። እና አንቺ ግን በዚህ ልክ ማለት በዚህ ልክ የሰውም እንትን የምታደርገው ነገር በጣም ነው የሚያስጠላኝ በጣም ነው የምትቀኘው። ባለፈው ኢቭን በፋኒና በሳምሪ ጉዳይ ግብተች ስትፈተፍች ጂጂ ክያቤቷ ግብታ አበባ ሲሰጣት እንዴት ለእሱ አበባ ትሰጧት አላችሁ፣ ለእኔ ሳትሰጡኝ እያሽ ስትቃጣኝ ነው፣ የዛን ሰዓት ነው እኔ። አንቺ ማንንም ሰው ሶሻል ሚዲያ ላይ ያሉ ሰዎችን አትፈተሽ፣ አንቺ ብቻ መኖር ነው የምትፈልጊው። ግን ደስ የሚለው ነገር ማንም ሰው ዞር ብሎ የሚያይሽ የለም፣ ማንም ሰው ቼክ የሚያደርግሽ የለም ማለት ነው። ግን በዚህ ልክ ትልቅ ሰው ሆነሽ በዚህ ልክ ከትናንሽ ሰዎች ጋር ወርደሽ ኢቭን በቃ አንቺና ሊያሾ ቁጭ ብላችሁ በቃ ሀያ አራት ሰዓት ቁጭ ብላችሁ አንቺና ሊያሾ የምትፈተፈቱት ስለ ሰው ቤት ነው። ከአርቲስቷ ተፋታይ ከ ከባሏ ጋር ተጣርታለች ከ እንደዚህ ብላለች በቃ የሰው ትዳር ነው የምታፈርሱት፣ የሰው ቤት ነው ገብታችሁ የምታወኩት ምንድን ነው? የራሳችሁ አይደ የላችሁም ወይ? ለምን በራሳችሁ የራሳችሁን ነገር ይዛችሁ መጥታችሁ ለምን እንትናትሉም? እና በጣም ነው የምትገርሚው። በመጀመሪያ ደረጃ ቤታዮ ለምን አባቷን ትወዳለች? እናቷ ኦሮሞ ስለሆነች ነው የምጣላት? ቤታዮ እኮ ዛሬ አይደለም ስለ እናቷ የተናገረችው፣ ዛሬ አይደለም ስለ አባቷ የምታወረው? ቤታዮ ሶሻል ሚዲያ ላይ ከመጣይ ጀምራ እኒ አምስት አመት ቲክታክ ላይ አውቃታለሁ ቤታዮን። ሀያ አራት ሰዓት ስለ አባቷ ነው የምታወረው። አንዳንድ ጊዜ ለምን አባቷን ወደደች? ሁላችንም አስበልጠን የምንወደው ሰው አለ ከሁኔታዎች ማለት ነው። አስበልጠን የምንወደው ሰው አለን ወይ? እናታችንን አስበልጠን እንወዳለን። ከሁሉም ወንድሞቻችን አንድ ወንድማችንን አስበልጠን እንወዳለን። ከእህቶቻችን መርጠን የምንወዳቸው ሰዎች አለን፣ የምንወድ ሰዎች አለን። በቃ ይሄ ፈልገ ነው ሳይሆን ያ ሰው በሚሰጥሽ ልክ ነው፣ አንቺም ልትሆኝለት የምችው በሚሰጥሽ ልክ ነው፣ ልትሆጂው የምችው በቃ በሚያደርግልሽ ልክ ነው። ያን ሰው አንቺ ልታቀርቢው የምችው በቃ ያ ሰው ላንቺ ባለው ሁኔታ ነው አንዴ ሰው ያን ሰው አንቺ የምትወጂው እንጂ ፈልገሽ መርጠሽ እኔ አባቴ ልውደደው ብለሽ አባትሽን መውደዳችን እናቴ ልጥራት ብለሽ ደግሞ እናትሽን መጥራታችን ይሄ ደግሞ ማንኛውም ሰው አሁን አንዳንድ ሰዎች ሲጠየቁ እናቴን እንመወደው ይላሉ ከአባቴ ያስበልጨ እናቴን እንመወደው ይላሉ ከእናታቸው ጋር ያላቸው አታችመንት ነው ያን እንዲመርጡ የሚያደርጋቸው እናታቸው የምሰጣቸው ከአባታቸው የተሻለ ነገር እናታቸው ስለምሰጣቸው ነው ስለሰጠቻቸው ፍቅር ነው እናታቸውን የሚወዱት። አንዳንድ ሰዎች ደግሞ አባታቸውን ይወዳሉ። ሶ ይህ ሊያስከፋ አይገባም። እንኳን አንቺ ቀርቶ እናት አባቶቻችንንም እኮ እኔ ከአባቴ የበለጠ እናቴ እንወዳታለሁ ስንላቸው አባቶቻችን አይቀየሙም። አንቺ ምን አቃጠለሽ ቤታዮ አባቴን ያሳደገኝ ብላለች። ከመጀመሪያ ደረጃ እኔ እናቴን አላቃትም። እናቴ አላሳደገችኝም። አባቴ ቆሻሻይን ጠርጎ እንደሴት ተንከባክቡ ጸጉሬን አጥቦ ያሳደገኝ አባቴ ነው። እናቴን አላቃትም። እናቴ በህፃንነቴ ነው ጠላኝ ሄደችው የራሷ ትዳር አላት የራሷ ላይፍ አላት ብላ ተናግራለች። እናቷ ደግሞ በሙስሊምናት የራሷ ልጆች አሏት የራሷን ትዳር የምትመራ እንደሆነ ደጋግማ ተናግራለች። ቢታዩ አደለ። ስለዚህ የውሸት እናት አምጥታችሁ አንዴ የዮሐንስ አባት ነኝ አንዴ ገለመሬ እያላችሁ እናቷ ያለሆነችን ሴት አምጥታችሁ እዚህ ጋር እናቷንን ድራማ ብር እንሰጥሻለን ምናም ብላችሁ ሴትዮዋንን በብር ሸውዳችኋት እርዳታ ይደረግልሻል ልሻል እሷ እናት ተብለሽ ምናም ብላችሁ ድራማ ሰርታችሁ አምጥታችሁ እዚህ ጋር ሌላ ነገር ማድረግ ለምን አስፈለገ? በተለይ አንቺ ሄለን የምትባይ ሴትዮ ምንድን ነው ችግርሽ? በቃ ቁጭ ብለሽ የሰው ቤት ማውካት፣ የሰው ቤት መጎርጎር፣ የሰው ቤት እንደዚህ ስለ ራሴሽ ለምናት ነው ድ ምን አደረገች? ቤታዮ ምንም ያደረገችሽ ነገር የለም። እንዴ ግዴታ እኮ ቤታዮ ወታ ጆከር መሳ ጆከር ስለሰደበሽ ቤታዮ ጆከር እንዲሰድብልሽ ነው የምትፈልጊው? ምን አገባት? ምን አግብቷ ትሰድብ? ጆከር ነው የሰደበሽ። ቀጥታ ሄደሽ ከሱ ጋር መጋፈት ትችላል። ከሱ ጋር መጋፈጥ ሲያቅትሽ እናንተ እኔን እንደዚህ እያለ እያልሽ፣ እነሱን ሄደሽ የማሸንፋት ማሸንፋት ሚስት ያሉችኛላሉ የዱሮ ሰው እና በጣም የምታስጠይ ሴት ነሽ። ስርዓት ቢኖርሽ ለራስሽ በቃ በቃ እንዴት ትልቅነትሽ ብትከበሪ፣ እንዴት ትልቅነትሽ መስራት ያለብሽ ብትሰሪ፣ ሁለተኛ ደግሞ ከኩዮችሽ ጋር ብትጣይ፣ ወደ ታች ወርዶ ሰው እንዴት ከታናናሾቹ ጋር ይጣላል? እንዴት ወደ ታች ወርደሽ፣ እኔ ከታናናሾች ጋ ወደ ታች ወርጄ ከእነሱ ጋር ምክንያቱም እነሱ እኔ ትልቅ ነኝ፣ እነሱ ትናንሽ ናቸው። ስለዚህ የማይመጥን ሰው ጋር እንዴት ተወርዶ እንደዚህ ይደረጋል? እና በጣም ነው የምታስጠየው፣ እውነት ለመናገር በጣም አስቀያሚ ሴት ነሽ። ቁጭ ብላችሁ በቃ የሰው ፕራይቬቲ መፈልፈል። ይህ ሰው እንደ ቤታዮ እናቴን አልወድም፣ መብቷ ነው እኮ መብቷ ነው። ካላሳደገቻትስ አለመውደድ መብቷ ነው። በቃ እንደ አለመውደድ እኮ መብቷ ነው። ሰው ያቀረበውን ሰው ነው ዋጋ የከፈለለትን ዋጋ የከፈለላትን አባቷን ትታ እናቴ እናቴ ማለት አለባት ማለት ነው። እሷ ምርጫዋን የምታውቀው እሷ ናት። እኛ አይመለከተንም። ሀያ አራት ሰዓት ነው ስለ አባቷ የምትናገረው። ሀያ አራት ሰዓት ነው ስለ አባቷ ስትናገር ቢታየው እኮ እምባ ነው የሚተናነጋት ያ ማለት ምንድን ነው? በወንድ እጁ ስላሳደጋት ነው፣ ገባሽ? በወንድ እጁ የእንጀራ እናት ፊት ሳያሳይ ተንከባክቦ ስላሳደጋት ነው። አንዳንድ ጊዜ እኮ እና እናታቻቸው አሳድጋቸው ራሱ እናታቸውን የማይወዱ ሰዎች አሉ። ለምን? ተጽዕኖ ስለምታደርግባቸው። ስለዚህ እሷ አጣላት አለሁ አላለይ እናቴን እንደዚህ ነው አላለ። ግን ፐርሰንት ያኔ እናቷ አባቷ ጋር አታችመንት አላት። አባቷን ትወዳለች። ሶ አባቷን ስለወደደች እናቷን ተጣላለች ማለት አይደለም። ግን በቃ የበለጠ አባቷ ጋር አታችመንት አላት። የበለጠ አባቷ ስለለፋ አባት አባቷ ምን ያክል ዋጋ እንደከፈለ እሷ ጠንቅቃ ስለምታቅ ዋጋውን ዋጋውን ደግሞ ዋጋ ከፍሎ ያሳደጋትና አባቷን ደግሞ ያንን ዋጋ ሀያ አራት ሰዓት አባቴ አባቴ ትላለች። ስለዚህ ለምን አባቴ አባቴ ትላለች? እናቷ እንደዚህ ስለሆነች ነው ማትወዳት። እናቷን አትወዳትም። በግዴታ እኮ እናንተ ልታስወዱዷት አትችሉም። በግዴታ እናንተ ልታስወዱዷት እናቷን አትችሉም። እሷ ደግሞ እናቴን እጣላለሁ ብላ ተናግራ ማታቀም። ግን አባቴ ነው ያሳደገኝ፣ አባቴ ነው መስዋዕትነት የከፈለልኝ፣ አባቴ ነው ዋጋ የከፈለልኝ። አባቴ እንኳን መጥፎ ልጅ እንኳን እንኳ ሕፃን ሆኜ አሁን ራሱ ብዙ ነገር ሳጠፋ አባቴ አጥፍተሻል ልጄ፣ አንቺን አልፈልግሽም ብሎ አያባረረኝም። እስከ ጥፋቴ ነው የሚቀበለኝ፣ እስከ ስህተቴ ነው የሚቀበለኝ። ስለዚህ ለምን አባቷን ወደደ? ይብላችሁ። በዚህ ልክ መጨፍጨፍ፣ በዚህ ልክ መሆን በጣም ነው የሚደብረው። ስርዓት ቢኖርሽ አንቺን እንደ እድሜሽ፣ እንደ እድሜሽ በቃ ብታስቢ ከእድሜ ኩጆቾች ጋር ከተጣላሽም ከነሱ ጋር ብትጣይ የተሻለ ነው ብዬ ነው ማስበው። ይለን ቢታዩ ይዞሽ ይሄና፣ ጠንክሪ፣ በርቺ፣ ወደፊት ቀናተኞች ደግሞ ወደ ኋላ ነው የምትሄዱት፣ የትም አትደርሱ።